በጌታ በኢየሱስ ስም አይ፣ ታሪኳ እንዲቀየር በኢየሱስ ስም አይ፣ ለጥን ከተማ እግዚአብሔር እንዲያስባት እንጠላለን። ጨለማው ይፈሩታል፣ ደጋሚዎች ይፈሩታል፣ ሟርተኞች ይፈሩታል። ጥሩ ጥሩ፣ ስሙን ጥሩ

ዩኒቨርሲቲ የመጀመሪያ ጊዜ የገባን ሰዓት አንድ አመት ሙሉ እዚህ ነው የበላን። አሁን የምታዩት ቦታ ነው ምግብ ስም በላይ የነበረው። ምናልባት ይህንን በምታዩበት ሰዓት በዩኒቨርሲቲ ትምህርት ውስጥ ያለፋችሁ ብዙዎቻችሁ ብዙ ትዝታ ሊፈጠርባችሁ እንደሚችል አምናለሁ። በተለይም እኛ በምንማርበት ጊዜ ዩኒቨርሲቲ ተማሪዎች ድ ዩኒቨርሲቲ ተማሪዎች ብዙ ትዝታ እንደሚቀሳቀስባቸው አውቃለሁ። ይታያችሁት ይሄ በጊዜው ለእኛ ሰቨን ስታር ሆቴል ነው ሰበንስታ ሆቴል ነው እና ጭልፋ ወጥ የሚጨልፉልን ሴቶች እንደምንም ብለን ጓደኛ ነበር የምናደርጋቸው። ጥሩ ወጥ እንዲጨልፉልን ማለት ነው። ስጋ ያለበት ሰዓት ደግሞ አጥንት እንዲሰጡ እበላለሁ ገሬ አዩና፣ ስንት አመት ስፔሻል ጻፍልኝ ብየው እንቢ ብሎ ሲያስቸግረኝ የነበረ ሰው ነው። አልደገምኩም አልደገምኩም። አምስት ዓመት ተመርቄ ነው የወጣሁት። ይሄ እኔ አድርበት የነበረ ዶርም ነው። ይሄ እኔ አድርበት የነበረ ዶርም ነው። እዚህ ጋር ኤም ጂ የምትለው አያችሁት? ሜጀር ጄኔራል ሚራክል ተካ ነው ያ። ሶ በታይሙ ለራሱ ላይፍ ላይ አውጅ ነበር። ሜጀር ፕሮፌት ሜጀር ጄኔራል እያልኩ ነበር። አስር የሚጠራው ይሄ ማደሪያዬ ነው። ያው ከስር መተኛት አልወድም ቢኮዝ ላይፍ ኤንድ ኤቭሪቲንግ ጌም ከላይ እንዲሆን ስላካለ ሶ፣ ይሄ የእኔ ማደሪያ ነው። አሜን ባይ መጽሐፍ ቅዱስ እናነባለን። እዚህ በመጽሐፍ ቅዱስ ጉዳይ ያው ዩኒቨርሲቲ ተማሪ ስትሆኑ አብራችሁ ረጅም ታይም ስለምታሳልፉ በሃይማኖት ትከራከራላችሁ፣ በፖለቲካ ትከራከራላችሁ፣ በትምህርት ትከራከራላችሁ። ቢኮዝ ረጅም ታይም አብራችሁ ነው የምታሳልፉት። እና በዛ ታይም ዩኒቨርሲቲ ተማሪ በነበርንበት ታይም ዙሪያ የነበሩ መልካም ልጆች ነበሩ። ዙሪያ የነበሩ መልካም ጓደኞች ነበር የነበሩ ሰው እነሱ ለመንፈሳዊ ነገሬ እነሱ ራሳቸው አስተዋጽኦ አድርገዋል። ይሄን አያችሁት? ይሄ ኤምጂ ኤምቲ የሚለው እኔኝ የጻፍኩት ሜጀር ጄኔራል ሚራክል ተካ እንደነታ። በኢየሱስ ስም ኃይል ፈውስ እንዲሆነ እንጸልያለ። የትኛውንም የበሽታን ኃይል መንፈስ ቅዱስ ከህይወት ላይ እንዲያባረው ጸልይ። ፈውስ ሆነለን። ተባረክ እየታየሱስ ዘመናችን ይባላል። ይሄን ዶርም ይሄንን ሩም ኤቭሪዋን እዚህ አካባቢ ይኖር የነበረ ሰው የሚያውቀው በጸሎት ነው። ለሊት በጣም ነው የምንጸልየው፣ ቀን በጣም ነው የምንጸልየው። ኤቭሪዋን እዚህ ዙሪያ ያለ ሰው በሙሉ የሚያውቀን በጸሎት ነበር። ለሊት እንጸልያለን፣ ቀን እንጸልያለን። ቢያንስ ይሄ ሩም ተከፍቶ ሲገባ አንድ የተንበረከከ ሰው አታጥም ነበር በጊዜው እና በጣም እንጸልይበት የነበረ ዶርም ነው። በጣም ብዙ የእግዚአብሔር እጅ ያየሁበት ህልምና ራእዮች ያየሁበት ዶርም ነው። ለመጀመሪያ ጊዜ ስተነብይ እዚች እዚች ጋር ነበር ተቀመጥኩ። እዚች ከስር ያለችው አልጋ ላይ ፍራሽ ነበረ እሷ ላይ ቁጭ ብዬ የመንፈሳዊ አባቴን ቪዲዮዎች እያየሁ አንድ በታይሞዮባ የምንለው ልጅ ምን አለኝ፣ ሁልጊዜ የመንፈሳዊ አባቴን ቪዲዮ ታያለህ፣ እሱ ሲተነብይ ታያለህ እና የምትችል ከሆነ አንተም እስኪ የኔን የልደት ቀን ንገረኝ አለኝ። ደን እንደ ድንገት የራስ ደርሶ ስለነበር ደርሰና ካፌ እነግርሃለሁ አልኩት። ደርሶ መጣ። የተፈጠረውን ነገር ታውቁታላችሁ። ኦልሬዲ ብዙ ትምህርቶች ላይ ስለተናገርኩ ለመጀመሪያ ጊዜ ዓይኔ ተከፍት ፕሮፌሰ ማድረግ መተንቤ ሲጀምር የነበርኩበት ስፍራ እች ነች። እዚህ ጋር ተኝቼ የነበረ የነበረው ቪዲዮ እያየው የመንፈስ አባቴን ቪዲዮ እያየ እና እንዴ እንዴ እቺ እናቴ ማለት ነች። እዚህ ተማሪ እያለው እዚህ ተማሪ እያለው እናቴ ነበረች። ካልጠገብክ ብላ ሁለት ጊዜ ሶስት ጊዜ ቲክ ታደረግልኝ ነበር። ሁለቴ ሶስቴ በሷ በግራት ብዙም ነበር። በጣም ምራት ይነልኝ ኢየሱስ። በር መግቢያ በር ፊት ለፊት ፒያሳ የሚባል ሰፈር ነው። ፒያሳ የሚባል ሰፈር አለና ፒያሳ ተብሎ የሚጠራበት ምክንያት እዛ ስፍራ በሱስ የተያዙ ሱሳቸውን የሚያከናውኑ በተለያየ ጫትና ሱሳሶች ውስጥ ያሉ ተማሪዎች እዛ ስብሰባ ስፍራ ተሰብስበው ይቆሙበት፣ ያጨሱበት፣ ይጠጡበት ስለነበረ ስፍራው በዛ ነበር የሚታወቀው እና ቢያንስ ከናቲ ጋር በሳምንት ሁለት ግና ሶስት ቀን ውስጥ ሱስ የሚወስዱበት ስፍራ ድረስ ሂደን ወንጌል እንመሰክርላቸው ነበር። ዩኒቨርሲቲ ውስጥ ክርስቲያን ሆናችሁ ጌታን አውቃችሁ የምትገቡ ተማሪዎች በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን በወንጌል የመድረስ ግዴታ ነበር። በእንደዚህ አይነት ሁኔታ ውስጥ የሚያልፉት ሰዎችን የመርዳት የማገዝ ግዴታ አለባቸው። ቢኮስ ጌታ ኢየሱስ ዩኒቨርስቲ ውስጥ ያስገባችሁ የምድር ጨው ጨውም እንድትሆኑ ይችላል ነው፣ የዩኒቨርስቲውን ላይፍ እንድታጣፍቱት፣ የዩኒቨርሲቲውን ላይፍ እንድትጠቡት እንችላለ። ይህን የምላችሁ ጌታ ኢየሱስ ዘመና እሁድ ሚያዝያ 19 ከምሽቱ አንድ ሰዓት ላይ በሄቨን ቲቪ እንዲሁም በፕሮፌት ሚራክል ተካ የዩትዩብ ቻናል ላይ ይጠብቁ፣ ይጠብቁን።